በዝናማው ሌሊት ላይ ማይኬን ዝሊኒ የተባለ አንድ ሰው ዝናቡ እየደበደበው ከመኪናው በመውጣት ወደሚያርፍበት የሆቴል ክፍል ያመራል። በችኮላ ላይም ያለ ይመስላል። ማይክ ስራው ወደ ተለያዩ ቦታዎች በመሄድ እናም አስፈሪና መንፈስ አለባቸው ተብሎ የሚታሰቡ ክፍሎችን እየሄደ ይመረምር ነበረ። የተመለከታቸውንም ነገሮች በመጽሐፎቹ ላይ እየጻፈ ለሕዝቡ ያዳርስ ነበረ። ለዚህም ሀሳቡም ሲልም ነበር ወደዚህ እንግዳ ማረፍ ያለ ይመጣ የቻለው ባለቤቶቹንም፣ የሚያስፈራና መንፈስ አለበት ብለው የሚያስቡትን ክፍል እንዲያሳዩት ይጠይቃቸዋል። መጀመሪያ ላይም የጠየቃቸውን ሊያደርጉለት አላሰቡም ነበረ። በመጨረሻ ግን ቁልፉን ይሰጡታል። ማይክም ቁልፉን ከወሰደ በኋላም ወደዛ ክፍል ብቻውን ያመራል። ፊቱ ላይም የሚታይ ምንም አይነት ፍራቻ ስላልነበረው በመንፈሶች መኖር እንደማያምን ልንገነዘብ ችለናል። ለመጀመሪያ ጥቂት ደቂቃዎችም ማይክ መሳሪያውን በመጠቀም የተለየ ኃይል ወደ ክፍሉ ከገባ በሚል ያጣራል። ቢሆንም ምንም ነገር ባለማግኘት ምክንያት ግን ይደብረውና እዚያው ክፍሉ ይተኛል። በቀጣዩ ቀንም በጊዜ በመነሳት የመጽሐፍ ፊርማ ዝግጅት ስለነበረው ወደዚያ ቦታ ያመራል። ቢሆንም ይህንን ሊታደሙ የመጡ ሰዎች ግን ቁጥር በጣም ትንሽ ነበረ። ማይክም ለነሱ ስለ መንፈሶች አለመኖር እንደሚያስብና ስለተለያዩ ምልከታዎቹ ይነግራቸዋል። ለአንባቢዎቹም መጽሐፉን በሚፈርምላቸው ሰዓት ላይ አንዲት ትንሽ ልጅ የእሱን የድሮ መጽሐፍ ይዛ ትመጣለች። ሲገለቅም ማይክ እንደዚህ አይነት ጽሑፎችን መጽሐፍ ከመጀመሩ በፊት መደበኛ የልቦለድ ታሪኮችን የሚጽፍ ሰው ነበረ። ይቺም ልጅ የወደደችውም ድሮ ጽፎት የነበረውን የልብ ወለድ መጽሐፍ ነበር። በመጽሐፉ ላይ የተገለጸው የአባትና የልጅ ግንኙነትም ምን ያክል ስሜቷን እንደነካውም ትነግረዋለች። ከዛ በተጨማሪም ይሄ ነገር በሱ ሕይወት ላይ ተፈጥሮ ከሆነ በሚል ነበር የጠየቀችው። ማየክም ከሱ ሕይወት ጋር ግንኙነት እንደሌለው ይናገራል። ቢሆንም ግን አስተያየቱ የሱ ትክክለኛ ታሪክ እንደሆነ ያስታውቅበት ነበር። ከመጽሐፉ ዝግጅቱ በኋላም ማይክ በሎስ አንጀለስ ወደሚገኘው ቤቱ ደግሞ ያመራል። ብዙ ጊዜ ሆንም ወደ ባህር ዳርቻው በመምራት ጥሩ ጊዜን ለብቻውን ቢሆን ያሳልፍ ነበረ። በዚያን ጊዜ ላይም ከላይ ታልፍ የነበረ ቹፕሌን የሆነ ጽሑፍን ይዛ ትሄዳለች። እሱም ያንን ለማንበብ ቀና ባለበት ሰዓት ላይ ገን ከባድ ማዕበል ይመታውና ወደ ውሃ ውስጥ ይከተዋል። ውሃ አፍኖት የነበረ ቢሆንም ነገር ግን ከአደጋው ሊተር ችሏል። ከተነሳም በኋላ ያመራው ወደ ፖስታ ቤት ነበረ፣ ለእሱ ተላክለትንም ነገርም ይወስዳል። በዚያን ጊዜ ላይም ተመልክቶ የነበረው ካርድ ላይ የአንድ ሆቴልን ፎቶ ይመለከታል። እንዲሁም ከፎቶ ጀርባ ደግሞ ወደ ክፍል ቁጥር 1408 እንዳትገባ የሚል መልእክትም ነበረው። የማይክንም ትኩረት ለመሳብ ይሄ በቂ ነገር ነበረ። ስለዚህ ወደዛ ሆቴል በመደወል ስለ ክፍል ቁጥር 1408 ይጠይቃቸዋል። ቢሆንም እንግዳ ተቀባይዋ ግን ወደዛ ክፍል ውስጥ ማንኛውንም ደንበኛ ማስገባት እንደማይችሉ ትናገራለች። ቢሆንም ማይክ ግን በቀላሉ ተስፋ ለመቁረጥ የሚያስብ አይነት ሰው አልነበረም። ስለዚህም በዶልፊን ሆቴል ውስጥ ወደሚገኘው 1408 በኢንተርኔት ላይ የተለያዩ ምርመራዎችን ማድረጉን ይቀጥላል። በመጨረሻም በዛ ክፍል ውስጥ የተለያዩ ሰዎች ራሳቸውን አጥፍተው እንደተገኙ ይገነዘባል። ስለዚህም ለአመታት ያክል ይህ ክፍል ተዘግቶ ቆይቶ ነበር። በቀጠኝ ማይክ የሱ መጻፍ አሳታሚ ወደ ነበረው ሳም ጋር ይደውላል። የጠየቀውም ስለ ሆቴል ክፍሉ ሁኔታ ነበረ። ሳምም ሆቴሉ ወደዛ ክፍል እንዳይገባ ቢያደርጉት እንኳን በሕግ ግን ያንን ክፍል መጠቀም እንደሚችል እነሱን መሞገት እንደሚችል ይነግረዋል። ስለዚህም ማይክ ይህንን ሀሳብ ይዞ ወደ ዶልፊን ሆቴል ያመራል። በመጀመሪያ ያደረገው አካባቢውን መመርመር ነበረ። ቢሆንም ፊት ለፊት ላይ ግን ምንም የሚያስፈራ ነገር አልነበረውም። ከዚያም እንግዳ ተቀባዩም የሱን መረጃዎችን ትከታለች። ወደ ክፍል ቁጥር 1408 መግባት እንደሚፈልግም በተናገረበት ሰዓት ላይ ይቺ ሴት ትደነግጣለች። ወዲሁም የላከችው ወደ ማናጀሩ ጄራልድ ነበር። ጄራልድም ማይክ በዛ ክፍል ውስጥ መቆየት የሚፈልገው ለምን ያክል ጊዜ እንደሆነ ይጠይቀዋል። ማይክም ለአንድ ቀን አዳር ብቻ እዚህ እንደሚቆይ ይናገራል። ቢሆንም ጄራልድ ግን የትኛውም ሰው ይሆን ወደዛ ክፍል ውስጥ ገብቶ ከአንድ ሰዓት በላይ ሊቆይ እንዳልቻለ ይናገራል። ከዛ በተጨማሪም እስካሁን እንደቆጠሩት ከሆነ ሀምሳ ስድስት ያክል ሰዎች በዛ ክፍል ውስጥ ገብተው ሊሞቱ ችለዋል። ከዚያም ጄራልድ ለማይክ በዛ ክፍል ውስጥ ስለሞቱት ሰዎች ተጽፎ የነበረውን ዲያሪ ይሰጠዋል። የጄራልድ ሐሳብም፣ ማይክ በዛ ክፍል ውስጥ መቆየት የለበትም ነበረ። ቢሆንም ማይክ ግን ይህንን ሐሳብ በቀላሉ የሚቀበል አይነት ሰው አልነበረ፣ ለአዲሱ መጽሐፉም ጥሩ ይዘት ይኖረዋል ብሎ ስላሰበ ወደዛ ክፍል ውስጥ መግባትን የመረጠ ይመስላል። ከዚያም ማይክ የሚፈልገውን ነገር እስካላገኘ ድረስ ከዚህ እንደማይሄድ ይናገራል። ስለዚህም በመጨረሻ ጄራልድ እሱ ጋር ይገኝ የነበረውን የ1408 ክፍል ቁልፍን ይሰጠዋል። ከዚያም ሁለቱ በሊፍት ውስጥ በመግባት ወደ 14ተኛው ወለል ያመራሉ። እዛ ከደረሱ በኋላ ከማይክ ጋር ይለያያሉ። ማይክም በኮሪደሩ ላይ እያመራ ጄራልድ የሰጠውን ዲያሪ መመልከት ይጀምራል። መጀመሪያ ላይም ሁሉም ነገር መደበኛ ነበር የሚመስለው። ለዚያ በኩል ታልፍ የነበረች አንዲት ሰራተኛንም ተመልክቶ ነበረ። ቢሆንም ግን እየቀረበ በመጣበት ሰዓት ላይ የሆነ መጥፎ ስሜት እየተሰማ ይመጣል። በመጨረሻውም ወደ ክፍል ቁጥር 1408 ይደርስና በሩን ይከፍተዋል። መብራቱንም ካበራ በኋላም በሩን ይዘቀዋል። ከዚያም ድምጽ መግዛውን በመጠቀም በየክፍሉ እየተዟዟረ የራሱን ድምጽ ይቀዳል። ስለ ክፍሉም የተመለከተውን ነገር በሙሉ በድምፁ እየቀዳ ነበር የሚያስቀምጠው። ከጠበቀው በላይም የሚደብር ክፍል እንደሆነም ይናገራል። ነገር ግን በድንገት በሬዲዮ አንድ ዘፈን ከፈታል ማይክም በዞረበት ሰዓት ላይ ትራሱ ላይ ተቀምጦ የነበሩትን ሁለት ቸኮሌቶችን ይመለከታል። ከዚያም አንስቶም አንደኛውን ይበላል። በክፍል ውስጥ አንዳንድ ድምፆችን በሚሰማበት ሰዓት ላይ የሆነ ሰው ክፍል ውስጥ ገብቶ ከሆነ በሚል ማጣራት ይጀምራል። ዘፈኑንም ከዘገው በኋላም ማይክ መደሰት ይጀምራል። ምክንያቱም የሆነ ሊጽፍለት የሚችለው ጥሩ ይዘት ያለው ቦታ እንዳገኘ ነበር ያሰቡ ቢሆንም ግን በዚህ ክፍል ውስጥ ሊኖር የሚችል መጥፎ ነገር እንዳለ አላሰበም። እያሰብ የነበረውም የሆቴሉ ባለቤትና ሰራተኞች እሱን ለማስፈራራት እየሞከሩ ያሉት ነገር እንደሆነ ነበረ። ከትንሽ ቆይታ በኋላም በምን እንደሆነ ባልታወቀ መልኩ ክፍሉ መሞቅ ይጀምራል። ቴርሞስታቱንም ለመቀነስ ቢሞክርም ነገር ግን ሙቀቱን ሊቀንስለት አልቻለም። ሙቀቱን መቋቋም በማይችልበት ጊዜ ላይም ማይክ ወደ ሆቴሉ ደግሞ ይደውላል። ይህን ችግርም እንዲጠግንለትም አንድ ጠጋይን እንዲልኩለት ነበር የጠየቃቸው። ስልኩንም ከዘጋ በኋላ የዩቪ ላይቱን በመጠቀም ክፍል ውስጥ እየተመለከተ በክፍል ውስጥ ደም ነክቷቸው የነበሩ ቦታዎችን መመልከት ይጀምራል። ከትንሽ ቆይታ በኋላም መካኒኩ ይመጣል። ማይክም በደስታ ነበር የተቀበለው ቢሆንም ሰው የሰውየው ግን ወደ ክፍል ውስጥ ለመግባት ፈቃደኛ አልነበር፣ ምክንያቱም ይፈራ ነበር። ስለዚህም ቴርሞስታቱን እንዴት ራሱ መጠገን እንደሚችል ለማይክ በመናገር ሊያስተካክል ነበር የወሰነው። ማይክም ሰውየው የሚለውን ነገር በመስማት ቴርሞስታቱን ያስተካክለዋል። ቢሆንም መካኒኩን ሊያመሰግን በዞረበት ሰዓት ላይ ግን መካኒኩ በቦታው ላይ አልነበረም። በድንገትም ሬዲዮ በድጋሚ ደግሞ ይበራል። ዘፈኑም በትልቅ ድምጽ መጫወት ይጀምራል። ያ ብቻ ሳይሆን በሬዲዮ ላይ የነበረው ሰዓት በራሱ በመቀየር ስልሳ ደቂቃዎችን ማሳየት ይጀምራል። ሬዲዮም ከባድ ድምፅ በሚያሰማበት ሰዓት ላይ ማይክ የሆነ ሰዓት ላይ ጆሮ ራሱ አልሰማ ብሎት ነበረ። በመስኮትም ወጥቶ በሚመለከትበት ሰዓት ላይ ብዙ መኪኖች በመንገዱ ላይ ያለፉ ቢሆንም ነገር ግን የመኪኖቹ ድምፅ ራሱ አልሰማ ይሉታል። የሚሰማ የነበረውም የሬዲዮኑን ትንሽ የድምፅ ብቻ ነበረ። ከዚያም በድንገት መስኮቱ በራሱ ይዘጋል ይህም እጁን የሚቀረጥፎ ነበረ። ማይክም በህመም ሆኖ እየጮኸም እጁን ለማጽዳት ወደ መታጠቢያ ቤት ደግሞ ያመራል። ቢሆንም እየታጠበበት የነበረው ውሃ ግን በድንገት ወደ ትኩስ ውሃ ደግሞ ይቀየርበታል። ይህም ያው የተጎዳውን እጁን በድጋሚ የሚያቃጥለው ይሆናል። ማይክም እጁን በጨርቅ ያስራል። ነገር ግን በሬዲዮ የተከፈተው ሙዚቃ በደንብ የጀመረው አሁን ገና ላይ ነበረ። ተናዶም የሬዲዮኑን ሶኬት ይነቅላል። ቢሆንም ግን ሰዓቱ መቁጠሩን አያቁምም ነበረ። በዚህም ጊዜ ላይ ማይክ አሁን ችግር ውስጥ እንደገባ ያስባል። ስለዚህም እቃዎቹን በሙሉ በማንሳት ከክፍሉ ለመውጣት ይወስናል። ቢሆንም በሚያስደነግጠው መልኩ ግን የክፍሉ ቁልፍ መክፈቻና እጀታውም ድንገት ይወልቃሉ። በድንጋጤ ውስጥ ሆኖም ማይክ በሩን ለመክፈት መታገል ይጀምራል። ነገር ግን ሊሰራለት ባለመቻሉ ምክንያት ወደ መስኮቱ በመውጣት ለእርዳታ ሰዎችን መጣራት ይጀምራል። ከዚያም በተቃራኒ ሕንፃ ላይ ሌላ ሰውን ይመለከታል። ማይክም የዛን ሰው ትኩረት ለማግኘት መሞከር ይጀምራል። ቢሆንም በመጨረሻ ግን በመስታወቱ ይታይ የነበረው ራሱ እንደሆነ ይገነዘባል። ከዚያም በመስታወት ያየው የነበረውን ሰው ከኋላው ሌላ ሰው ሲመጣበት ይመለከታል። ያም ሰው ቢላውን ይዞ ሊገለው ነበር የመጣው። ማይክም ወደ ራሱ በዞረበት ሰዓት ላይ ራሱ ያ ሰውዬ እሱን ለመጉዳት ሲሞክር ይመለከታል። መሬቱ ላይ ከወደቀ በኋላም በፍርሃት አይኑን ይጨፍናል። ቢሆንም በድጋሚ አይኑን ሲገልጥ ግን በቤት ውስጥ ሌላ ማንም ሰው አልነበረም። ይህም ማይክን እንዲደነግጥ ያደርገዋል። የሚያቸው ነገሮች በሙሉም እየጋዣ መሆኑን እንዲያውቅ ያደርጉታል። የተፈጠረውንም ነገር ለማስታወስ በሚሞክርበት ሰዓት ላይ የሆቴሉ ማናጀር ከመግባቱ በፊት የሆነ መጠጥን አጠጥቶት እንደነበር ያስታውሳል። በዛም ውስጥ መድኃኒት እንዳለና ያም እንዲቃዥ እያደረገው እንደሆነ ነበር ያሰበው። ያ ብቻ ሳይሆን በሆቴሉ ትራስ ላይ ተቀምጦለት የነበረውን ቸኮሌት በውስጡ የሆነ ነገር ሊኖር እንደሚችል ሊጠረጠር ችሏል። በድንገት በክፍል ውስጥ ይገኝ የነበረው ቴሌቪዥን ማይክን እና ቤተሰቦቹን ማሳየት ይጀምራል። እየተጫወተ የነበረውም ከድሮ ሚስቱ ከነበረችው ከሊሊና ኬቲክ ኬቲ ከተባለችው ልጁ ጋር ነበረ። ማይክን በስሜት ተሞልቶም ወደ ቲቪው መቅረብ ይጀምራል። በስክሪኑ ላይም የልጁን ፊት ለመንካት ይሞክራል። ቢሆንም በድንገት ግን ቲቪውም ይጠፋል። ከዚያም ማይክ ከሱ ክፍል ጎን ይመጣ በነበረው የህፃን ልጅ ድምፅ ይረበሻል። ከህፃኑ ልጅ ጋርም ምናልባት ሴት ትኖራለች ብሎ በማሰብ ግድግዳውን እያንኳኳ ለእርዳታ መጣራት ይጀምራል። እንዳለመታደል ሆኖ ግን ይህንም ባረገበት ሰዓት ላይ የህፃኑ ድምፅ እየተባባሰ እየተባባሰ ነበር የሚመጣው። በመጨረሻም የህፃኑ ድምጽ የማይክን ጆሮ ማደንቁር ይጀምራል። በንዴት ተሞልቶ ማይክ ወንበሩን ወደ ግድግዳ ይወረውራል። ይህም በመጨረሻ ድምፁ እንዲጠፋ ሊያደርገው ችሏል። ነገር ግን ሌላ አስፈሪ ነገር ደግሞ ይፈጠራል። በተነጣጠቀው ግድግዳ ውስጥ ማይክ ወጥ የነበረውን ደም ይመለከታል። በወንበሩም የሆነ ሰውን የመታ ነበር የሚመስለው። በቀጣይ ማይክ የህንፃውን የክፍሎች አቀማመጥን ይመለከታል። ይህም ከሱ ጎን ሌላ ክፍል እንዳለ እንዲያስብ ያደርገዋል። በሩ ስለተቆለፈበትም በመስኮቱ በኩል ወደ ሌላኛው ክፍል ለማምራት ይወስናል። በቀስታ አድርጎ በውጭ በኩል መጓዝ ይጀምራል። ቢሆንም ትንሽ ራቅ ባለ ሰዓት ላይ ግን ሆቴሉ ከሱ ክፍል ውጭ ምንም አይነት ሌላ ክፍል እንደሌለው ይገነዘባል። በዛ ደንግጦም ወደ ነበረበት ወደ ራሱ ክፍል ለመመለስ ይወስናል። ቢሆንም በድንገት ግን አንድ የተናደደች ሴት በመስኮቱ በኩል ትመጣበታለች። ይህም ለመውደቅ እንዲቃረብ ያደረገው ነበረ ቢሆንም ግን ጫፉ ላይ ተንጠልጥሎ ይቆያል ያቺ ሴትም በመስኮት በኩል በመውጣት ወደ ታች ወርዳ ራሷን ታጠፋለች ከዚያም በድጋሚም በግድግዳው በኩል አድርጎ ወደ ክፍል ውስጥ ተመልሶ ይገባል ልክ በዛን ሰዓት ላይም የቤቱ መስኮት በራሱ ይዘጋል ማይክም በድጋሚም የክፍሎቹን አቀማመጥ በሚመለከትበት ሰዓት ላይ አሁን ተቀይሮ የእሱ ክፍል ብቻ እንደሚታይ ይገነዘባል ሌሎቹ የሆቴል ክፍሎች በሙሉ ጥቁር ሆነዋል ከዚያም በሚያስገርመው መልኩ የክፍሉ መልክ በሆነ ያክል መልኩ ይቀየርበታል። በሩና መስኮቶቹ አሁን ላይ በኮንክሪት ግድግዳ ተቀይረዋል። ማይክም እየተፈጠረበት ያለውን ነገር ሊያምን አልቻለም። ስለዚህም የሚፈጠረው ነገር እንዲገባው በሚል ከዚህ በፊት ቀርቶት የነበረውን ድምጽ መስማት ይጀምራል። ቢሆንም በድምፅ መቅጃው ላይ ይሰማ የነበረው ድምፅ ክፍል ውስጥ መንፈስ እንዳለ ነበረ። ግራ በመጋባትና ምን ማድረግ እንዳለበት ባለማወቅ ማይክ ቦርሳውን ይከፍታል። በውስጡም የሚያገኘው ላፕቶፕ በማውጣት እናም ከዋይርለስ ኔትወርኩ ጋር በማገናኘት በቪዲዮ ኮል ለቀድሞ ፍቅረኛው ዲዲ ይደውላል። በድንጋጤ ውስጥ ሆኖ በመጥፎ ቦታ ውስጥ ገብቶ እንደቀረ ይነግራታል። የጠየቃትም ወደ ዶልፊን ሆቴል ክፍል ቁጥር 1408 እንዲመጡ ለፖሊሶች እንድትደውል ነበረ። ቢሆንም ተጨማሪ መረጃዎችን መስጠት በጀመረበት ሰዓት ላይ በአደጋ ጊዜ ከፈት የነበረው የክፍሉ ውሃ መፍሰስ ይጀምራል። ይህም ውሃም ወደ ላፕቶፕ ውስጥ በመግባቱ ምክንያት ላፕቶፕ ጸጥ እንዲል ያደርገዋል። ያ ብቻ ሳይሆን በክፍል ውስጥ የሚገኙት ሌሎች ኤሌክትሮኒክ መሳሪያዎችን ጨምሮ ያበላሻል። ማይክም ውሃውን ከዘጋው በኋላም ክፍሉ በድጋሚ ደግሞ በኃይለኛው መቀዝቀዝ ይጀምራል። ራሱን እያሞቀለ መቀጠልም በክፍል ውስጥ የተለያዩ ነገሮችን ማቀጣጠል ይጀምራል። ከጊዜያት በኋላ ማይክ ሊሞት በተዳረሰበት ጊዜ ላይ በላፕቶፕ ይደወልለታል። ሚስጥራዊ በሆነ መልኩም ላፕቶፑ ራሱን ሊጠገን ችሏል። ሊሊም በሌላኛው በኩል ሆና ፖሊሶች ወደ ሆቴል ክፍሉ እንደመጡና ነገር ግን በክፍሉ ውስጥ ምንም አይነት ሰው እንደሌለ ትነግረዋለች። ከዚያም ላፕቶፑም ግሊች ማድረግ ይጀምራል። በድንገትም እሱን መስሎ በራሱ ድምጽ የተለየ መንፈስ በላፕቶፑ ማዋራት ይጀምራል። የነገራትም ሊሊ ራሷ ወደ ክፍል ቁጥር 1408 እንድትመጣ ነበረ። ዋና ሐሳቡም እሷንም እዚህ ወጥ መልስ ለመግጠት ነበረ። ቢሆንም ትክክለኛው ማይከን የቅርብ ፍቅረኛ ወደዚህ ክፍል ውስጥ እንዳትመጣ ለማድረግ እየጮኸን ቢሆን ይነግራታል። ቢሆንም ድምፁ ግን አይሰማትም ነበረ። በድንገትም ክፍሉ መንገጫገጅ ይጀምራል። በክፍሉ ውስጥ ይገኙ የነበሩ እቃዎች እንዳለም መሰባበር ይጀምራሉ። ግድግዳውም ይሰነጠቅና ክፍሉም አፈር ባፈር ይሆናል። በድንገትም ዝናብ መዝነብ ይጀምራል። ማይክ እየተመለከተ የነበረው ስዕል ውስጥ የሚገኘው ጀልባ መንቀሳቀስ ይጀምራል። ከዚያም ውሃም ወደ ክፍሉ ውስጥ ይገባል። ማይክ አሁን ላይም በውሃው ውስጥ መስመት ጀምሯል። ለህይወቱም እየታገለም ይገኛል። በመጨረሻም ከታገለ በኋላ ብርሃን ይመለከትና ወደ ብርሃኑ መውጣት ይጀምራል። ልክ በወጣበት ሰዓት ላይም ራሱን ሊያገኝ ቻለው ከዚህ በፊት ተመልክተ ነው የነበረው የባህር ዳርቻ ላይ ነበረ። ፕሌኗም በተመሳሳይ መልኩ ታልፋለች። በዚህ ጊዜም ተጽፎ የነበረውን ነገር ሊያነብ ችሏል። የተጻፈውም የህይወት ኢንሹራንስ ማግኘት ከፈለጋችሁ ወደ 1408 ደውሉ የሚል መልእክት ነበረው። ማይክም በነቃበት ሰዓት ላይ ራሱን ሊያገኝ የቻለው በሎስ አንጀለስ ውስጥ ይገኝ በነበረው ሆስፒታል ውስጥ ነበር። የቀድሞ ፍቅረኛ የሆነችው ሊሊም ከጎኑ ሆና እሱን ለማረጋጋት የሞከረች ትገኛለች። ማይክም ጊዜ ሳያባክን በዶልፊን ሆቴል በ1408 ክፍል ውስጥ ተፈጥሮ የነበረውን ነገር በሙሉ ይነግራታል። ቢሆንም ሊሊ ግን ስለዛ ሆቴል ምንም ነገር ሰምታ እንደማታክ ትናገራለች። ከጥቂት ቀናት በኋላም ማይክ ወደ መደበኛው ህይወቱ ሊመለስ ችሏል። ከሊሊ ጋርም አንድ ላይ ያሉ ሲሆን ከዚህ በፊት ግንኙነታቸው እንዲያበቃ ተነጋግሮ የነበር በረ ቢሆንም አሁን ግን ለመጨረሻ ጊዜ አንድ እድል ሊሰጡት ወስነዋል። አንድ ቀን ማታ ላይ ምራት በሚበሉበት ጊዜ ማይክ በድንገት በክፍል ቁጥር 1408 ውስጥ ተመልክቷት የነበረችውን መንፈስ የምትመስል ሴትን ይመለከታል። ቢሆንም በድጋሚ ዞሮ በሚመለከታት ሰዓት ላይ ግን ያቺ ሴት አልነበረችም። ጭንቅላቱንም በስራ ጠምዶ ለመያዝ ሲል ማይክ በክፍል ቁጥር 1408 ውስጥ የተመለከተውን ነገር በሙሉ መጻፍ ይጀምራል። በመጨረሻም ጽሁፉን ይጨርስና ለማሳተም ይወስናል። በኒውዮርክ ወደሚገኘውም አሳታሚው ጋርም ለመላክ ሲል ወደ ፖስታ ቤት ነበር ያመራ። ቢሆንም እዛ ላይ ሊያስተናግደው ቆሞ የነበረው ሰው ግን አሁን እንደ ዘጉ ይናገራል። ማይክም የሰውየውን ፊት በተመለከተ ሰዓት ላይ ደነግጣል። ምክንያቱም በዶልፊን ሆቴል ውስጥ ሻንጣውን ሊወስድለት ተስማምቶ የነበረው ሰው ይኸው ነበረ። ከዚያም በድንገት በፖስታ ቤት ውስጥ የነበሩት ሰዎች ክፍሉን ማፍረስ ይጀምራሉ። ማይክም ይሄ ክፍል በሚፈራረስበት ጊዜ ላይ በድጋሚ አሁንም ያለው በክፍል ቁጥር 1408 ውስጥ እንዳለ ይገነዘባል። ይህም ማለት ያለፈው ሳምንት የተመለከተው ነገር በሙሉ ህልሙ ነበር ማለት ነው። ምክንያቱም አሁንም በቤት ውስጥ እንደታገተ ነበረ። ይባስ ብሎ ደግሞ አሁን ክፍሉ እንደሌላው ጊዜ ንጹህ አልነበረም፣ ሙሉ ለሙሉ ተመሰቃቅሏል። ማይክም በሚጮህበት ጊዜ ላይ ልጁ ወደሱ ጋር ትመጣለች። አባቴ ብላ በመጣራትም ለእርዳታ ትጠራዋለች። ማይክም በድጋሚ እየቃዠ መሆኑን አውቋል። ነገር ግን ልጁን ዓለም አቀፍ ግን አልቻለም። በዚህም ጊዜ ላይ ኬቲ ከዓመታት በፊት እንደሞተች እንገነዘባለ። ምክንያቱም የካንሰር በሽታ ነበረባት። ማይክና ሊሊንም ያለያያቸው የነበረው ነገር ይሄው ነበረ። ወደ ክፍሉ ስንመለስ ከኬቲ ጋር አሁንም ቢሆን እንደ ቤተሰብ አብረው እንደሚኖሩ ይነግራታል። እናም ማንምም እሷን ከርሱ እንደማይወስድም ነበር ይነገራት። ቢሆንም ልክ በዛን ሰዓት ላይ ግን በእጁ ላይ ሆና ያቺው ጻለች ትሞታለች። ማይክም እያለቀሰም ሁለቴ ልትስድብኛት ይላል። ከዚያም ግን ከባድ ሙዚቃ በሬዲዮ መጫወት ይጀምራል። ከዚያም የኬቲ አካለም ወደ አመድነት ይቀየራል። ማይክም በነዴት ውስጥ ሆኖም እቃዎችን መሰባበርና መወርወር ይጀምራል። ሙዚቃው መጫወት በሚቀጥልበት ሰዓት ላይ በሬዲዮ ላይ የሚገኘው ታይመር እያለቀ መሆኑን እንገነዘባለን። በገጣዩ ትዕይንት ላይ ሰዓቱ ዜሮ ይሆናል። ከዚያም ራሱን በመደበኛው ክፍል ውስጥ ያገኛል። አሁን በክፍሉ ውስጥ ምንም የተበለሻሸ ነገር አልነበረም። ሰዓቱን በድጋሚ ሌላ አንድ ሰዓትን መቁጠር ይጀምራል። ይህም ማለት ማይክ በማያልቅ ድግግሞሽ ውስጥ ገብቷል ማለት ነው። በድንገትም ስልኩ ይጮህ እና ማይክም ያነሰዋል። ለምን አልገደልከኝም ምን በማለት ይጠይቃል። ቢሆንም ከዛ ይመጣ የነበረው ድምጽ ግን ወይ መሞትን ትመርጣለህ ወይ ደግሞ በተደጋጋሚ መልኩ ይህንኑ ህይወት መኖርህን ትቀጥላለህ ይለዋል። በተመሳሳይ ጊዜ ማይክ የልጁ ኬቲንና የራሱን መቃብር ይመለከታል። ይህም ማለት ክፍሉ እራሱን እንዲያጠፋ እየገፋፈው ነው ማለት ነው። በክፍሉ ውስጥ ገብቶ የነበሩ ሰዎችም የገጠማቸው ይኸው ነገር ነበረ። ከዚያም በስልኩ ላይ ያወራ የነበረው ኦፕሬተር ራሱን ለማጥፋት ተዘጋጅቶ ከሆነ በሚል ይጠይቀዋል። ቢሆንም ማይክን እንደማያጠፋ በሚናገርበት ሰዓት ላይ ሚስቱ ሊሊ በቅርቡ እዚህ እንደምትገኝ በመናገር ስልኩ ይቀልጣል። ማይክም ይህንን በመስማት ይናደዳል። ከዚያም ሁሉንም ነገርም እዚጋር ለማቆም ያስባል። በማናጀሩም ተሰጥቶት የነበረው መጠጥ አሁን ላይ ሙሉ እንደሆነ ይመለከታል። ከዚያም ምስሉ ላይ እሳት በማያያዝ ወደ ክፍሉ ይወረውረዋል። ይህም የእሳት አላርሙ እንዲጮህና በሆቴሉ ውስጥ ይገኙ የነበሩ ሰዎችም ከዛ እንዲወጡ ያደርጋቸዋል። በሆቴሉ ገና የደረሰችው ሊሊም ለፖሊሶቹ ማይክ በዛ ክፍል ውስጥ እንዳለ ትናገራለች። ይበንድ እንዳለ ማይክ በክፍሉ ውስጥ በተረጋጋ መንፈስ ተቀምጦ ሲጋራ ማጨስ ይጀምራል። ክፍሉ መቃጠል በሚጀምርበት ሰዓት ላይ ይስቃል። ምክንያቱም ይሄ ያስፈሪ ክፍል በመጨረሻ ተቃጥሎ ሊጠፋ ነው። ከዚያም ትይንቱ ወደ ማይክ የቀብር ስነስርዓት ስርዓት ይወስደናል። ይህም ማለት ከአደጋው ሊተርፍ አልቻለም ማለት ነው። ሊሊም አሁን ኬቲና ማይክ አንድ ላይ መሆናቸውን ትናገራለች። ዝግጅቱ ካበቃ በኋላም የዶልፊን ሆቴል ማናጀር የነበረው ጄራልድ ወደ ሊሊ በመምጣት የማይክ እቃዎችን ሊሰጣት እንደሆነ ይነግራታል። ቢሆንም ግን ልትወስዳቸው ፈቃደኛ አልነበረችም፣ ምክንያቱም ያለፈ ሕይወቷን ለመተው አስባለች። ከደቂዎች በኋላም ጄራልድ ወደ መኪና ይመለሳል። በሳጥን ውስጥም ከማይክ እቃዎች መካከል የነበረውን ድምስ መግጃን ይመለከታል። በሚቆጣጠረው ሰዓት ላይም የማይክን የመጨረሻ ድምጾችን ይሰማል። ይህም በማይክና በኬቲ ጩኸት የታጀበ ነበረ። በድንገትም ጄራልድ በመስታወት በኩል ትንሿን ልጅ ይመለከታል። በዞረበት ሰዓት ላይም ሰውነቱ በሙሉ ተቃጥሎ የነበረውን ማይክን ይመለከተዋል። ከዚያም ድምጽ መግጃውን ወደ ሳጥን ውስጥ ከመለሰ በኋላ ከቦታው ለመሄድ ይወስናል። በመጨረሻው ትዕይንት ላይ አሁንም በ14ተኛው ፎቅ ላይ በ1408 ክፍል ውስጥ የሚገኘው ማይክ መዟዟሩን ይቀጥላል። ድንገትም ኬቲ አባቴ ብላ ጠሯዋለች። ቪዲዮ ላይክ ማድረጋችሁን እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ቻው።